ሰላም ዛሬ በመገናኛ ሾው ተገናኝተናል። የኖርኩ አይመስለኝም። እውነት ለምን? እውነት ይነው እኔ ውስጥ ድረስ እስከ መሙላት ድረስ የደረስኩባቸው ሁኔታዎች አሉ። ምን እንደሚያስጨንቀኝ አላውቅም። እንደውም በዚህ ሁኔታ እንዴት ነው የምታገባዎች ልጅ ቆማ ልትቀር ነው ወይ ምናምን ሲሉ ነበር። ይህኔ ፀሐይ ገና አልወጣችም። ሰላም መገናኛ ፕሮግራማችን ጀምሯል። በመገናኛ ፕሮግራማችን እየተገናኘን የወዲወዳችን የምንጫወትበት ፕሮግራማችን ነው። በዛሬ የመገናኛ ፕሮግራም በቲክቶክ ከአራት መቶ ሺህ በላይ ተከታይ ያላት የስራ ፈጠራ ባለሙያ የሆነችውን የብዙ ሰው ስራ እንዲያገኝ ያደረገች ልጅ ኤደን ከምን ጀመር ሉ ስለምንጣሽ በጣም ደስ ሎኛል። መጀመሪያ እሺ፣ እኔም አመሰግናለሁ። በወጣትነት እድሜሽ ብዙ ሰዎች ስራ እንዲያገኘው አድርገሻል። በጣም ብዙ ወርክሾፖች ላይ ብዙ ትሬኒንጎች ላይ ተንሻል። ይሄ የስራ ፈጠራነት እንዴት መጣ? ምንድን ነው መነሻው? የራሴ ችግር ብዙ ነገር ውስጥ ከችግር ነው የሚነሱ ከሆነች ነው አይደል? እስኪ ንገሪኝ እስኪ መጀመሪያ ሁሉም ሰው የሚነሳው ከራሱ ችግር አይደለ? ከዩኒቨርሲቲ ግራጅዌት አድርጌ ከወጣሁ በኋላ ትምህርቶችን ቀጥዬ ነበረ እና አንድ የሆነ ነገር ማድረግ እንዳለብኝ ይሰማኛል እና በቃ የሚሄደውን የኔን ጆርኒ ነው ሼር እያደረግኩኝ በጆርኔ መካከል ነው። ሰዎችን ማገዝ ካለብኝ መርዳትም ካለብኝ፣ እዛ በሚሄድበት ቦታ ምሳሌ ትሬኒንግ ሴንተር ከሄድኩኝ ትሬኒንግ ለሆኑ ሰዎች መስጠት አለብኝ። በቃ ብዙ ሰዎች አሉ አፎርድ አድርገው እዛ ጋር መጥተው ትሬኒንጉ መውሰድ ማይችሉ። እና በተቻለኛ ቀን ጊቫዌዎችን አዘጋጃለሁ እና ከራሴ ችግር ዛሬ ደግሞ በአምስት ሺህ ብር ብቻ የሜካፕ ስልጠና የምታገኙበትን ቦታ ላሳያችሁት። አዎ በአምስት ሺህ ለሁለት እድለኛ ሰዎች የአይላሽና የሜካፕ ጊቫ ወይ ዘጋጅተናል። የሜካፕ ኢንዱስትሪው እያደገና እየሰፋ የመጣ ሲሆን አሁን ላይ እጅግ በጣም አዋጭ ከሚባለው እስቲ ከታች እንደው እስቲ ከመሰረቱ የት ነበር የተወለድሽው? የት ነው ያደግሽው? የት ነው የተማርሽው? አርባ ምንጭ ነው የተወለድኩት። እስከ ሀይስኩል የጨረስኩት እዛ ነው። አዲስ ዩኒቨርሲቲ ነው ግራጁዌት ያደረግኩት። ኮንስትራክሽን ማኔጅመንት። ኮንስትራክሽን ማኔጅመንት። አሁን ካለሽበት ሁኔታ ጋር፣ አሁን ለምሳሌ ብዙ ሰዎች የስራ ፈጠራን የሚያዩት ምንድን ነው፣ ከዩኒቨርሲቲ ከወጡ በኋላ ተቀጥረው ብዙ ሰርተው አይ ከዚህ በኋላ መቀጠር በቃኝ ምናምን ብለው ይመስለኛል። አንቺ ግን እኔ እንደማውቀው ከሆነ ከዩኒቨርሲቲ ከወጣሽ ጀምሮ አልተቀጠርሽም። በትክክል አልተቀጠርኩም፣ ሳይሆን የሆነ ቦታ አልቆየሁም እንጂ ተቀጥረሻል፣ እውነት ለመናገር አልተቀጠርኩም ስለ የሆነ ቦታ አልቆየሁም። በቃ ወዲያው ነበር የመስራት ነው ትር እንደተመረኩኝ ያው ማስተር ስድል ነበረኝ። አዛ ዩኒቨርሲቲ እና ስኮላርሽፕ ነበረኝና ወዲያው ነበር የቀጠልኩት። ያ ጊዜም አልሰጠኝም። ግን የቅጥርን እንትን በፊት እሰራው ነበር ያው ቅጥር ዳይሬክትሊ ቅጥር ባትለውም ተማሪ ሆኜ ከመምህራኖቼ ጋር ስራ ምንድን ነው ይህን ተምሬ ነው እኔ ኢንጂነር መሆነው ይህን ተምሬ ነው እንዲህ የማደርገው ይህን ተምሬ ነው ህንጻም ምገነበው ምናምን ብዬ ስለማስብ በቃ ስለሚጨንቀኝ ምን እንደሚያስጨንቀኝ አላውቅም። ተፈጥሯዊ በሆኑ ማጣበቂያዎች ተጠቅማችሁ እንዲህ አይነት ቶሎ የማያልቁ ከሰሎችን እያመረታችሁ ለገበያ ማቅረብ ሲሆን፣ ይህን ቢዝነስ በሁለት አይነት መንገድ መጀመር ትችላላችሁ። መጀመሪያው በአስር ሺህ ብር ብቻ ስልጠናውን ወስዳችሁ አነስተኛ ማኑዋል ማሽን ተጠቅማችሁ ወደ ቢዝነሱ መቀላቀል የምትችሉ ሲሆን፣ ሁለተኛው ደግሞ ትልልቅ ማሽኖችን ተጠቅማችሁ ዘመናዊ በሆነ መልኩ ተደራጅታችሁ ጭስ አልባ የሆኑ ከሰሎችን እያመረታችሁ ለገበያ ማቅረብ ትችላላችሁ። ብዙ የሚያውቁ ሰዎች ኤደን

ስልመሽ ያው እኔ ወደ አዲስ ዩኒቨርሲቲ ጆይን ሳደድ ሁለተኛ ምርጫ ነበር የደረሰኝ እና የመጀመሪያ ሴሚስተር ውጤቴ ጥሩ ነበር መቀየር እችል ነበር አይቢሲ ነው የተማርኩት ው የግቢውን ድባብ ሳየው እዛ ግቢ ተምረው የመጡ ግቢ ጉባኤ ልጆች አሉ ኤክስፒሪየንሳቸውን ሼር ሲያደርጉ ምናምን ያው አንድ ሰው ለመልካም አድላይ የሆነ ስትሪም ውስጥ የምትገባው እኔ ቢያስፈልገኝ ኖሮ ምንድነው ዶክተር መሆን እንዴት ነው ከነበረኝ ፓሽን ከነበረኝ እንትን አቅም እናንትን እግዚአብሔር ሰጠኝ ነበር በአጋጣሚ ሆነኝ አንደኛ ምርጫዬ ግን ኢንጂነሪንግ ደርሶኝ ዩኒቨርሲቲ ገባሁኝ። ከዛ በኋላ ግን ሁልጊዜ በቃ ባለሁበት ስትሪም ደግሞ ኤፌክቲቭ ሆኜ ፕሮዳክቲቭ ሆኜ ያው ጊዜ አይደለ ዌስት የምናደርገው ዌስት አንበለው ግን ያው ተምረንበት ተምሬበት እስከወጣሁ ድረስ አምስት ዓመቴን እዛ ጋ ኢንቨስት እስካደረግኩበት ድረስ የሆነ ሪዛልት ደግሞ ይዤ መውጣት አለብኝ። ያ ሪዛልት የኔ ብቻ አይደለም የቤተሰቦቼ ያስተማሩኝ የመመራ ስማርም ያንን እያሰብኩ ስለሆነ አጅብ አድርጎ ስለመውጣት ነበር የማስበው የምጨናነቀው ምናምን። እግዚአብሔር ረርቶኝም ደግሞ አድርጌዋለሁ። እኔ ብቻ ለእግዚአብሔር ረርቶኝ ሰው እዛው አስተማሪ ነበር የምትሆነው የሚል ነገር ነበር የሰማሁት። ለዛነው ነው በጥሩ ውጤት ስትመረቅ። አሁን ግን አንቺ ከዛ እንትን ቶታሊ ወተሽ ያው የኔ ክፍለ ሀገር ልጅ ነኝ እና አስተማሪ ብዙ ጊዜ ተማሪም ሆኝ ማስበው የራሴ መምህራኖቼን ከኔ የተሻለ ቦታ የደረሱ ሰዎችን ሳይ እንደነሱ ከነሱ የተሻለች ኤደን ክሬት ማድረግ ነው የምፈልገው። እና የተለመደው አይነት ወይ አለ ተመርቀ ተቀጥረ የሆነ የምትሰራው ማለት ነው ግን እኔ ውስጤ ከሁለተኛ ዓመት ጀምሮ በቃ ከመጀመሪያ ዓመት ጀምሮ የሚጠይቀኝ ነገር አለ። ማልሞክረው ነገር የለም፣ ማልገባበት የለም። እውነት እረፍት ሲሄድ ብሬክ ላይ ምናምን ማልሰራቸው ነገሮች የሉም። አንቺ ቆይ ትንሽ ከሰራሻቸው አንድ ሁለት ሶስቱ ነገር ማለት በቃ ኖርማሊ እዚህ አዲስ አበባ መጥቼ ተመምህራኖቼ ጋር ቢሮ ሰርቻለሁ ሳልማረው ገና ገብቼ እዛው እየተማርኩኝ ሰርቻለሁ፣ በኮሮና ታይም ማለት ነው። ስራ ምንድን ነው የሚለውን ነገር ከቤት ተደብቄ መጥቼ ምናምን እዚ ግቢ ላይ ተጠርቼ እንደመጣው ሆ መጥቼ ግቢ ተደብቄ ገብቼ ምናምን ሰርቻለሁ። ስራ ግን ያው ለእኔ እንደ ልምድ ትምህርት የተማርኩበት ስራ ነው እውነት ለመናገር ያን ያክል ብዙ አመት ብዙ ሴሚስተር ሳይሆን በነበረችኝ ብሬክ ማለት ነው። ከዛ በዘለለ ደግሞ እረፍት ወደ ቤት ሲሄድ የሚታየኝ ነገር ዩቲዩብ፣ የሆነ ስልኬን፣ ምግብ። አዲስ ነገር ነው ምፈልገው። ሁልጊዜ አዲስ ነገር ፈልጋለሁ። ተረዳ አዲስ ነገር መሞከር ያንን ነገር ደግሞ ፕሮጀክቱን ማድረግ እፈልጋለሁ። በክር የሚሰሩ ማንኛውም ነገር የራሳችሁን ፈጠራ አክላችሁበት እየሰራችሁ ለገበያ ማቅረብ ትችላላችሁ። ቤት ውስጥ ያሉ እናቶች ከልጆቻቸው ጋር መስራት የሚችሉት አይነት ስራ ሲሆን ይህንን ቢዝነስ በሁለት አይነት መንገድ መጀመር ትችላላችሁ። የመጀመሪያው በኪሮች ሲሆን ሁለተኛው ደግሞ አነስተኛ ኒቲንግ ማሽኖችን በመጠቀም ነው። ይሄ ኒቲንግ ማሽን ስራችሁን በአስር እጥፍ ያቀልላቸዋል። ስፔሻሊ ደግሞ የሃንድ ክራፍት ምናምን ይመጭኛል። ስፔሻሊ ኢትዮጵያ ውስጥ እኛ በአጠገቤ ባለ ነገር ሰርች ሪዛልቱን ወደ ሰው ማምጣት በጣም ነው የምፈልገውና አስታውሳለሁ፣ ሁለተኛ ዓመት ብሬክ ላይ ኦር ሶስተኛ ዓመት ብሬክ ላይ ቤቴ ስትሪንግ አርት ያኔ በጣም ቫይራል አልሆነም ነበር። ይሄ ቃጫ ምናምን በቃ ያገኘሁትን ነገር ነው ምልክ ስትሪንግ አርት ሰርቼ። ያኔ ግን ስራ ብዙ ደጋፊ አይኖርህም። ኢቨን ቤተሰቦችም ተማሪ ትምህርት ነው የሚሻለው አይደለ? የአንቺ ቦታ ትምህርት ነው በቃ የኤደን ቦታ ትምህርት ነው ምናምን ተብሎ ነው የሚታሰበው ግን ማረፍ ስለማልፈልግ ሰራ ነበር። ሪዛልቱን ግን ሲያዩ ደስ ይላቸዋል። ልጄ የሰራችው ምናምን ይላል። ያው በክፋት አይደለም፣ ግን ማንም ቤተሰብ ልጆቹን እየተማሩ የሆነ በትምህርታቸው ጥሩ ቦታ እንዲደርሱ እንጂ ሳይድሊ የሆነ ነገር እንዲሞክሩ ብዙም እንትን አይሉም። እና የኔ ቤተሰቦች ጫኑኛል ሳይሆን የምፈልገውን ነገር ያደርጉልኛል ኢቨን፣ ገንዘብ እኮ የለኝ ማለት እነሱ ናቸው ሩ ማቴሪያሉን ገዝተው የሚሰጡኝ። ለምሳሌ ጁቴ ያለ ቃጫ እና ብዙ ጊዜ ችግር ላይ ፎከስ ማድረግ ይመቸኛል። አሁን አክስት አለችኝ መቼ ማድረሰውም ልጆ ሰባት መቶ ብር ትልቅ ብር በነበረ ሰዓት ማለት ነው። ከዱባይ የመጣ ጫማ ነበር የቃጫ ጫማ እና እሷ ሰባት መቶ ብር ስትገዛ እንዲ እኛ መስራት አንችልም፣ እንዲ እዚህ ብሰራው እኮ እላለሁ ተረዳ። እንዲህ ብናደርግ እኮ ትልቅ ይሆናል ምናም ብዬ አስባለሁ። ሞከርኩት፣ ጫማ ሰርቻለው፣ ቦርሳ ሰራ ነበር፣ ልብሶች ሰራ ነበር ምናምን እና ይሄን በቃ ትልቅ ፕሮጀክት አደርገዋለሁ። የሆኑ ሰዎችን ሰብስቤ ወደፊት ወደፊት ነው ብለው ያው አሁን ተማሪ ነኝ፣ ወደፊት እንደዚህ አድርጌ እሰራዋለሁ ላሉ እና እየሞከርኩ ነው። አልፎ ማድረግ እንደምችል ቴስት እያደረግኩኝ መሸጥ ያሉብኝ ዕቃ ደሞ እየሸጥኩኝ እዛው ሪፕለስ እያደረግኩኝ በነበረኝ ታይም እንደዛ ነበር ማሳልፈው ብዙ ነገር አድርገሻል፣ ሞካከላሉ። ዛሬ ደግሞ ከአስር ሺህ ብር ጀምሮ የቦንዳ ልብስ መጀመር የምትችሉበትን ቦታ ላሳያችሁ ነው። ተከተለ። ኤደን የቦንዳ ልብስ ስራ መጀመር ፈልጋለሁ ከየት ነው መረከባ የምንችለው ብላችሁ ስጠይቁኝ ነበራችሁ። ይህ ቪዲዮ ለእናንተ። ከዛ ከግቢ ከጨረሽ ወጣሽ በኋላ ያለመቀጠሩ ነገር አለ። ሴት ነሽ፣ ቤተሰቦች ክፍለ ሀገር ነው ያሉት፣ ብቻሽን መኖር አለብሽ። ከባድ ስትራግል ይመስለኛል እውነት ለመናገር ቀላል አደለም። እንዴት ከባድ ነው። ያው መጀመሪያ ግቢ ዶርም ነበረኝ፣ አልወጣሁም። ተማሪ ነኝ አላልኩም። ማስተር ሴንት ስማር እዛው ስፖንሰር ስለነበረ ዶርም ነበረኝ። እዛው ነበር ስማር፣ እየተማርኩኝ ግን ክላሱን እየተማርኩኝም ሰራ ነበር ውጪ አንዳንድ ቦታዎች ላይ ኤንጂዎች ላይ አፕላይ አደርግ ነበር። የሚጠሩኝ እንትኖች ይኖራሉ ስሜ ይተላለፋል። ካዲሳ ዩኒቨርሲቲ የሚሆነኝ ቦታ በተለይ ደግሞ ያኔ በሰዓቱ የምፈልገው እያስተማረም ያሰራኝ ነው ማለት ትምህርት ማቋረጥ ስለማልፈልግ ማለት ነው እና በቃ ብዙ ቦታ አልኩ። ሴቶችና ህፃናት ኦኤስ ግሎባል ፋውንዴሽን እዛም ኮርዲኔተር ሆኜ ሰርቻለሁ። እየተማርኩ ማለት ነው። ኤንጆ ገብቼ ነበር፣ በአንዳንድ ነገሮች ወጣሁኝ። እኔ ጊቫፕ አድርጌ ሳይሆን ማያስኬድ ሬድ ላይን አለ አይደል? ማታልፈው ነገር እንዛ ሲሆን የተውኳቸው ብዙ ስራዎች አሉ። ብዙ ቦታ አሁን ለምሳሌ ስራ ኢንቫይት ስደረግ በሰዓቱ ትክክልም ልሁን አልሁን አላቅም። ማለት ያው ልጅነቱም አለ ይሄ ወጣትነቱ አላ። ትክክለኛ ውሳኔ የምትወስንበት ስቴጅ አይደለም። ከሁሉም ነገር የሚያምር የሆነ ነገር ማድረግ የሚፈልግበት ይህ በጣም ኢግናይት የሚያደርገህ ኢነርጂ አላ በዛ ስቴጅ ስለነበርኩኝ ሁለተኛ ነገር ደግሞ በፊት ድሪም የማደርገውን ህይወት መኖር ፈልጋለሁ። ላይክ አቺቭ ከማድረጉ በዘለለ ኤደን ጥሩ ውጤት ከማስመዝገቡ በዘለለ ድሮ ልጅ እያለ የምናስበው ነገር አለ ትልቅ ሰውን እንደዚህ ያደርጋለሁ ለቤተሰቦች ራሴን ችዬ ምናምን ገባ የሆነ በጣም ብዙ ምናስባቸው ድሪም የምናደርጋቸው ነገሮች አሉ። ያለካ ትናንትና ድሪም ሳደርገው የነበረው ከአስር ዓመት በኋላ ስፔሻሊ ስምንተኛ ክፍል ሆኜ ከአስር ዓመት በኋላ ራሴ ማግኘት የምፈልግበት ቦታ አለ። የት ነበር ያ ቦታ አሁን ስንታይ ክፍል ሆነሽ ታስቢያት የነበረችውን ኤደን አግኝቻት አሁን ከአስር ዓመት በኋላ ያችን አሁን ልጅ ሆነን ይሄ ድሪም ብቻ እንዳይሆን ይሄማ የልጅነት ህልም ነው ምናምን መባል አልፈልግም ተረዳ አሁን ስምንታ ክፍል ሰባታ ክፍል ኔ ሳዋራ የኔ ህልም በጣም ሩቅ ነች የኔ ፀሐይ ገና አልወጣችም ፈላስ ማለት ብዙ ርቀት መሄድ እንዳለብኝ ነው የሚሰማኝ ምናም በደንብ መስራት እንዳለብኝ በመስራት አምናለሁ ጊዜን በአግባቡ በመጠቀም አምናለሁ። ከአስር ዓመት በኋላ ራሴ መስልበት ቦታ አለ። ሰው ስታየው ኖርማል ሆነ ላይፎ የሰው ልጅ ይማራል፣ ከዩኒቨርሲቲ ይወጣል፣ ከዛ በኋላ እንደተለመደው ቀጥር አያስፈልግም እያልኩ ሳይሆን ይቀጠራል። የሆነ ደስ የማይሉ ላይፎችን ያሳልፋል። የማማረር ህይወት ማለት ነው፣ የማማረር ህይወት ስለ አንደኛ ህልሜንም ሳልኖረው፣ ለምሳሌ ተቀጥሬ ብገባ ሰላ ይሆኝ ማለት ነው። መምህራኖችን ኢንቫይት አድርገው ተጠርተ ሄደ የሚያሳዩ የሆነ በርደን የሆነ ቦታ ላይ ስለመቀመጥ ብቻ ነው። እኔ ስራ በደንብ መስራት እፈልጋለሁ። ስፔሻሊ ከስታርታፕ ጋር የሆነ ካምፓኒ ውስጥ ገብቼ፣ ግን በቃ ስትራክቸር በሆነ ፍሬም ውስጥ ማለፍ አልፈልግም። ወሰን መገደብ፣ የሆነ ታስክ ይሰጥሃል፣ እሷን ትሰራለህ፣ ትሰጣለህ፣ ሶስት በቃ የሆነ ያለ አይደለ እንደዚያ አይነት ነገር አልፈልግም። እንጂ እኔ ለጉልበቴ ሳስቼ መስራት እውነት ሰነፎ ምናምን ሳይሆን መስራት እፈልጋለሁ ግን ክሬቲቭ በሆነ ወይ ነው መስራት የምፈልገው ከሚያድግጋ ይሄ እድገቱን እኔ የሚያየው እኔ ማብሬው ማድግበት ድርጅት ውስጥ እስፔሻሊ እኔ ስታርታፕ ነው ምርጫዬ ለማደግም ማለት ነው። ግን ይህን ስለ በቀላሉ አይደለም የወሰንኩት መጀመሪያ ሲክ ማደርገው ሄጄ የምቆፍረው እስፔሻሊ ደግሞ የሆነ ሰርተፊኬት ምናምን ሪዋርድ ምን ሲኖርህ ትፈልጋለ የሆነ ቦታ የሚያስገቡክ ምናምን ይመስልሃል። እናም እንደዛ ኦፖርቹኒቲውም ነበረ፣ ግን የምፈልገው አይነት ሲስተም አይደለም። ከአንድ ዓመት በፊት አንድ ነገር ጀምረች ነበር፣ አሁን አቁመሽዋል መሰለኝ ስራዎችን ለሰዎች ማቅረብ። ማቆም ሳይሆን ያው እሱ ከቲክቶክ በኋላ ነው። ማቆም ሳይሆን ትንሽ ጊዜያዊ ነው። አይ ስቴብል እስከሆን ድረስ አሁንም አለ፣ ግን ትንሽ በጣም ሰዎች ወደውት ነበረ። እስቲ ትንሽ በሰፊ እሱን ነገር ንገሪ። ሶሻል ሚዲያ ላይ ከመጣው በኋላ ያው ብዙ ስራዎችን ሪቪው ያደርጋለሁ ስፔሻሊ በስሞል አማውንት ኦፍ መኒ የሚጀመሩ ስራዎችን ሪቪው ያደርጋለሁ። ለሰዎች እንዴት መጀመር እንዳለባቸው ስልጠናዎችን አመቻቻለሁ። ግን ለምሳሌ ጊቫዌ ሰጥ ነበር ማሽነሪ ሊሆን ይችላል አወዳድሬ መሰጠት ላለበት ሰው ሄጄ እሰጣለሁ። ቪዲዮ ቀርጬ እንትን አደርጋለሁ። ወደ ስራ ውስጥ አስገባ ነበር። ያው እኔም በሰዓቱ ስቴብል አይደለሁም ስትረዳ እኔም ህልሜን መፈልግበት ራሴን ማገኝበት የምትረጋጋበት አለ አደለም። እና መባከን ይበዛዋል ስፔሻሊ ከራስ ፍላጎት ጋር የሰው ደግሞ ያው እንደኔ ደግሞ በጣም ብዙ ችግር ያለበት ረዳት የሚፈልግ በጣም ብዙ ወጣት አለ። ስቲል እስካሁን ድረስ አቆምኩኝ አደለም፣ አላቆምኩም። ግን ደግሞ ምን አለኝ መሰለህ ጓደኛዬ፣ ኤደን ለሰው የምትተርፊ ራስሽ መቆም ስትች ነው አለኝ። ምክንያቱም እኔ መስራት ካለ ይሄ ፕሮዳክቲቭ መሆን በነበረብኝ ስፒድ መሄድ ማቆ ማቆም ጀመርኩ። ቀስት መጨነቅ ጀመርኩ። ምን ላድርግ፣ እንዴት ላድርግ? በቃ ማድረግ አለመቻሌ በራሱ ያበሳጨኝ ጀመር እንጂ አቆሜ አይደለም። ከዚህ በኋላ እንደሁም አሁን አሁን ራሱ በቃ ስትራክቸሩን ቀይሬ እኔንም ሳፖርት የሚያደርገኝ እኔ ጋ ቻናሉ አለ ሰው አለ ኢነርጂ አለ ተረዳ። ግን እንደዚህ ስራ ውስጥ አሁን ትክክለኛ ወጣቱን አለ አደለ? ትክክለኛ ስራ የሚፈልገው ወጣት ጋር ሪቻውት ማድረግ እንችላለን ስትራክቸሩን ቀይሬ ግን እመጣለሁ። ያን የመጣሁበት እንትን ግን እኔንም የሚጎዳኝ ሆነ እንጂ አቁሜያለሁ ማለት ማለት አደለም። ስለዚህ አሁንም በሰፊው በትክክል የኢፖክሲን ቢዝነስ በብዙ አይነት መንገድ መጀመር ትችላላችሁ። የተለያዩ ፈርኒቸሮችን፣ ኮፊቴብሎችን፣ የግድግዳ ላይ ጌጦች፣ የድርጅት ሎጎዎች፣ የቤት ውስጥ እቃዎች ብቻ ምን አለፋችሁ ብዙ ነገሮችን መስራት ትችላላችሁ። ምን አሉ ይመስለሽ? አንዳንድ ሰዎች ኤደን በጣም ወርክሆሊክ ነች፣ ፐርሰናል ታይም የላትም። እውነት ነው ምን ትያለሽ? ሰዎች ጥያቄ ነው። አይ ቲንክ አብሮሽ በዙሪያሽ ያሉ ሰዎች በጣም ኦርኮሊክ ናት ነው የሚሉት። ስለ ያው ባላንስ አድርገ የምትሄደው እንትን ይኖራል። ህይወት ደግሞ እንደየሰው ዴፊኒሽን ይለያያል። ለእኔ ህይወት እኔ ኤደን ህይወትን የምረዳበት አረዳድ አለ። ለምሳሌ ብዙ በጣም ኢንጆይ እያደረግኩኝ በጣም እየተዝናናው ምናምን ማሳለፍ ከሆነ ሌላ ስ እየኖርኩ አይመስለኝም። እውነት ለምን እውነት ነው እውነት ይሄ የቀለመሰ እየኖርኩ አይመስለኝም ሁላ ማለት ነው እሱ ጨዋታው እናንትኑ ሁ ማድረግ ያለብኝን ነገር በቃ አሁን ለሚታየኝ እኔ ጓደኞቼ የሚሉኛል፣ ሌሎችም ሄደን ወደፊት እንዳይቆጭሽ ምናምን የሚሉኛል። ግን ህይወትን የሆነ ፋንክሽናል ሆኜ ነው ማሳለፍ የምፈልገው። ያ ይመስለኛል እንጂ ላይፍ ታይም ሳይኖረኝ ቀርቶ ሳይሆን አለኝ፣ እንደ ማንኛውም ሰው። በዚህ ሁኔታ እንዴት ነው የምታገባዎች ወይ ምናምን ሲሉ ነበር። አለኝ ሰው ይመስለዋል። አሁን ለምሳሌ እኔ ሁሉን ነገር ሶሻል ሚዲያ ላይ እንትን አልለም። ማለት ሰዎች ማወቅ እስካለባቸው ድረስ ብቻ ነው። ማንንም ሰው እኮ ማንንም ሰው በቃ አሁን አንተን ሙሉ ለሙሉ ይሄ ድብቅነት መሰሪነት ምናምን ምናምን ሳይሆን ሰዎች ማወቅ እስካለባቸው ነገር ብቻ ነው ልትፈቅድላቸው የሚገባው። አሁን ለምሳሌ እኔ የምጠቅማቸው ሜይ ቢ ወደፊት የኔ የሪሌሽንሽፕ ስቶሪ የሪሌሽንሽፕ ጊዜ ሁኔታው ምናምን ሰዎች የሚያስተምር ከሆነ አምትቼ ላወራ እችላለሁ ግን አሁን ላይ ብዙ ያስተምራል ብዬ ስለማላስብ፣ የሚያስተምረውን ሰዎችን ይጠቅማል ብዬ ማስበው ነገር ብቻ ነው። ግን አለ አሁን በዚህ ጊዜዎች አለ ያለች ማለት ነው። የተወሰነ ለዚህ የምታባክኑ ጊዜ አለ። በጣም ጥሩ ተስፋ እኔ ግን ሁልጊዜ የምቀበለው እችላለሁ። ኢቭን ተማሪ ሆኝ በአንዳንድ ሁኔታዎች ምናምን አለ አይደለ? የኔ ኢነርጂ ይጋባል፣ ደሞ ትንሽን ማለት እኔ ላይክ ኖርማል ነው ወሬ የማወራው ግን ኢነርጂ አለው። ተረዳህ አይደለ? የት አለች ያቺ? ሄደን ተማሪ ሆኜ እስከ መሙላት ድረስ የደረስኩባቸው ሁኔታዎች አሉ። ግን መምህራኖች፣ አጠገብ የነበሩ ሰዎች ሄደን፣ አይ ካን ሁሉ ነገር እችላለሁ አድርጋለሁ የምትለው ሄደን የት አለች ምናምን ይላሉ እና ቤተሰቦቼን ሳስብ ራሴን ሳስብ ፊውቸርን ሳስብ ነው እንደገና የምገነባው። እግዚአብሔር አይደለም እንትን የሚለው ተስፋ ይሰጠኛል። በሆነ ነገር ብሎክ ስደረግ በዚህ መንገድ መውጣት እንዳለብኝ የሆነ እግዚአብሔር መንገዱን ያሳየኛል እንጂ ተስፋማ ሁልጊዜ አለ። ለወለዛ የሆነ የሚሞላኝ ኢነርጂ አለ። የሆነ ነገር ሳስብ ደስ ይለኛል። አዲስ ነገር መስራት እንደምችል ምናምን ሳስብ በቃ ውስጤ በኢነርጂ ሞላ እና በዚህ መንገድ መሄድ እንዳለብኝ ይሰማኛል፣ እንጂ ተስፋ የሚያስቆርጥ ሁኔታዎች በጣም ብዙ አሉ፣ ግን ፌስ አድርጌ አልፋቸዋለሁ ነው፣ እያለፍኳቸውም ነው። ከዚህ በኋላም አልፋቸዋለሁ። ወደፊት አንድ ወደቅና መነሳት አለ። ለምን እንዳልኩት ታውቃለህ? አሁን እኔ የሆነ ትንሽ ስራ እየተሰራ ምናምን ካየህ፣ እንደዚህ ሆኜ ሳቦካ ልታገኘኝ ትችላለህ የሆነ ቦታ ሳነሳ ስጥል ምናምን የምታገኝ ትችላለህ። ሰው ደግሞ ቪዲዮ አሁን ለምሳሌ ሶሻል ሚዲያ ቲክቶክ ላይ ፖስት ማድረጋቸው ቪዲዮዎች አሉ። ራሴን ሆኜ ነው የምሰራው፣ ኤደን ሆኜ ነው የማደርገው ማለት ነው። ይሄ እኔን አይወክለኝም እንደዚህ ደረጃ ምናምን፣ ያ ኢጎ ኦልሬዲ ሞተዋል። እዛ ጋር ከዩኒቨርሲቲ ስወጣ ያን ኢጎ ገድዬው ነው የወጣሁት። በቃ የሆነ አለ አይደለ? ተስፋ ቆርጬ ሳይሆን አዲሷን ኤደን ደሞክራት ለማድረግ ራሴንም ደብቄ ለምን ብዙ ተስፋ ቤተሰብ አሁን ለምሳሌ ታይ እንደዚህ አትጂ፣ እንደዚህ ሂጂ፣ በዚህ መንገድ ጂ፣ ተማሪ ተምርት ሽንጨርሺ ምናምን ይላል ብዙ ሰው ማለት ነው። ያ እኔ ተስፋ ሊያስቆርጠኝ አይገባ አያስቆርጥም ማለት ሳይሆን አይገባ እና ራሴን ደብቄ ያ እንደወደ እንደ ውድቀት እንደ ምንድን ነው የሚባለው እንደ መውጫ መንገድ ነው የማየው እና ብዙ ተስፋ የሚያስቆርጡ ሁኔታዎች አሉ፣ ግን ከእግዚአብሔር ጋር ታልፋቸዋለሁ። ዛሬ ደግሞ ሚሊተሪ ተራ ተከስቻለሁ። ሚሊተሪ ተራ ስላቸው ወታደር ቤት እንዳይመስላችሁ። ሚሊተሪ ተራ ማለት የተለያዩ ጣቃ ጨርቆችን በየቀን ወደ ክፍለ ሀገራት የሚከፋፈልበት መርካቶ ውስጥ ያለ ቦታ ነው። በተለይ በተለይ ገና ወደ ፋሽን ኢንዱስትሪ ውስጥ ለምትገቡና ለገባችሁ ሰዎች ይህን ቦታ ማወቅ ግድ ይላል። ኤደን አሁን ምን ላይ ነች? ክረንትሊ ምን እያደረገች ነው? ምን እየሰራች ነው? ምን እያሰበች ነው? አንዴ ሶሻል ሚዲያ ላይ ቲክቶክ ላይ በሰፊው አሁን ልመጣበት ያስብኩት ሀሳብ አለ። ስመጣ ዳይሬክትሊ እኔን የሚጠቅመኝ ብቻ ሳይሆን ሰዎችን የሚጠቅማቸው ሀሳብ ይዤ ለመምጣት የሞከርኩኝ ነው። ከዚህ በኋላ ማለት ነው የራሴን ቢዝነስ እሰራለው። ሳይድሊ ደግሞ አሁን የመኪና ስፔር ዘይቶችን ምናምን ከወንድሞቼ ጋር እሱን እሰራለሁ። አሁን በቅርብ ነው ላውንቹ ያደረግኩት። ስፔር ፓርቲ ላይ ይሰራለው ሳይድ ማለት ነው። ግን ትክክ ዋናው ስሬ ኢንኩቤሽን ላይ ነው። አዲስ ሀሳብ ይዞ ስለመምጣት ብቻ ነው ሁልጊዜ ማሰብ። ኤደንን የዛሬ አምስት ዓመት ምን ቦታ ላይ ምን እያደረገች የምትገኝ ይመስልሻል? ከራሷ አልፋ ለራሷ ቆማ ለሌሎች የምትተርፍበት ቦታ ላይ በየትኛው መንገድ እንደሆነ እኔም አላውቅም። እግዚአብሔር ነው የሚያውቀው። አልኩ እስካሁን ስመጣ መንገዶቼ የተስተካከሉ አይደሉም። ተረዳ እግዚአብሔር እያስተካከልልኝ በሚሄድበት ቦታ የሆነ ነገር እያደረኩ እያደረኩ ግሎ ግሎ እያደረግኩ ነው የመጣሁት ያለሁት፣ ሰዎች በማይመስላቸው ግን እኔና እግዚአብሔር በምናውቀው ማለት ነው። ስለዚህ ለራሴ ቆሜ ቤተሰብ ኖሮኝ ትልቅ ቤተሰብ ኖሮኝ ለሰዎች ምትተርፍ ሴት ሆኜ የማገኝ ይመስለኛል። ራሴ ሄዱ በዛው። እንኳን ደስ አለሽ እንግዲህ በስፔሩ እና በመኪና እቃዎቹ ጉዳይ ተከፈተውን ሱቅም አይደል፣ ሱቅ ነው አይደል? ስ በዛው መገኘሽ ነው ምገዳች ውስ ለተመልካቾቻችን የበፊት ቢሮ ቦሌ ቦራ ኤደን ሶሊሽን ማለት ነው። ሰዎችን ስታርታፕ ይሄ በኢንኩቤሽን ላይ በምሰራው ኤደን ቦራ ነበረ። አሁን ግን ይሄ ስፔሩ ጎሮ ነው። በጣም አሪፍ። ሰላም ኤደን ነኝ። ምንም አይነት የጥሬ እቃ ወጪ ሳይኖርባችሁ አካባቢያችሁ ላይ በምታገኙ ደቃ ከሰል ወይም የከሰል ረጋፊ በመጠቀም ገንዘብ መስራት ትችላላችሁ። ቢዝነሱም ደቃ ከሰልን ሪሳይክል በማድረግ ተፈጥሯዊ በሆኑ ማጣበቂያዎች ተጠቅማችሁ እንዲህ አይነት ቶሎ የማያልቁ ከሰሎችን እያመረታችሁ ለገበያ ማቅረብ ሲሆን፣ ይህን ቢዝነስ በሁለት አይነት መንገድ መጀመር ትችላላችሁ። እንግዲህ ሂዱ። ፕሮግራማችንን ከመዝጋታችን በፊት ማመስገን የምትፈልጊው ሰው ካለ እስቲ ይህን እድል እንስጥሽ በዛው። እሺ፣ መጀመሪያ እግዚአብሔርን ለሎል እግዚአብሔርን አመሰግናለሁ። ቤተሰቦቼን፣ ጓደኞቼን፣ ጓደኛዬን፣ በዙሪያ ያሉ በሙሉ ሁሉንም የኢትዮጵያ ሕዝብ ማመስገን እፈልጋለሁ። ተመልካቾቻችን የመገናኛ ፕሮግራማችን እዚህ ጋር አብቅቷል። እንግዳችንን እጅግ አድርጌ አመሰግናለሁ። ሄዱ